ለስትሮክ ህክምና እያንዳንዷ ደቂቃ ዋጋ አላት። ስሜ ዶክተር ክብርተ ጸጋዬ ይባላል። በአለርት ሆስፒታል ውስጥ የነርቭ ህክምና ስፔሻሊስት ሆኜ በመስራት ላይ ይገኛሉ። ለስትሮክ አጋላጭ ምክንያቶች ምንድን ናቸው? የስኳር ህመም ያለበት ሰው ለስትሮክ ተጋላጭ ሊሆን ይችላል። ሌላው ከፍተኛ የሆነ የኮሌስትሮል መጠን መጨመር ለዚህ ለስትሮክ ተጋላጭ ሊያደርግ ይችላል። ከፍተኛ የሆነ የደም ግፊት ነው። ሌላኛው ደግሞ የሰውነት ክብደት መጨመር ወይም ኦቢሲቲ የምንለው ለስትሮክ ያጋልጣል። ከፍተኛ የሆነ የአልኮል መጠጥ መጠቀም፣ ሲጋራ ማጨስ፣ ምንም አይነት የአካል ብቃት እንቅስቃሴ አለማድረግ ቅባታማ ምግቦችን መመገብ እንዲሁም ከፍተኛ ጨው ይዘት ያላቸውን ምግቦችን መመገብ ከአመጋገብ ዘይቤ ውስጥ፣ እነዚህም እንደ ሪስክ ፋክተር ወይም ተጋላጭ ምክንያቶች ሆነው ሊታዩ ይችላሉ ማለት ነው። ቀድሞ የሚታዩ የስትሮክ ምልክቶች ምንድን ናቸው? ድንገተኛ የሆነ የአካል መደንዘዝ ወይም የአካል መስነፍ፣ ድንገታዊ የሆነ ሰውነት አለመታዘዝ ወይ መድከም ወይ መፍሰስ ካለ፣ ወደ አንድ በኩል ፊት መጣመም ካለ፣ ንግግር መናገር አለመቻል፣ ድንገተኛ የሆነ ከባድ የሆነ ራስ ምታት የማዞር ስሜት ወይም ሚዛን መጠበቅ አለመቻል ካለ ስትሮክ ምልክቶች ሊሆኑ ይችላሉ ማለት ነው። ከነዚህ ምልክቶች ውስጥ ካየ ቶሎ ብሎ ወደ ህክምና መውሰድ ያስፈልጋል ማለት ነው። ለስትሮክ ህክምና እያንዳንዷ ደቂቃ ዋጋ አላት። ህክምናዎቹ ከጊዜ ጋር ነው የሚደረጉት።